ሰው ጨካኝ በገዛ ህይወቱ በገዛ ወንድሙ በገዛ ስጋው በገዛ በአገሩ ልጅ መጨከን አምጥቷል። እውነት በጣም ነው የሚያሳዝነው። በጣም ያሳፍራል። በጣም እውነት እኛ በአገር ይሄ፣ በሰው ሀገር ይሄ እኛ ምን ምን አይነት ምን አላማ እንዳለን ብቻ አላውቅም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናሌ ቤተሰቦች እንዴት ናቸው? ሰላም ናቸው? ሰላማችሁ ብዙ ስትርፍርፍ ይበልልኝ። ሰላም ሰላም ክርስትያኖች እንዴናችሁ? ባላችሁበት አላህ ይጠብቅልን ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። እንደው ወተው ከሚያስቀን ነገር አላህ ይጠብቃል። እየስራ ብለን መጠን እንደዚህ ባናውቀው ነገር እንደዚህ ነገር ህይወታችን ከሚቀረጠፍ ነገር አላህ ይጠብቃል ማለት ነው። ዛሬ በጣም ያሳዘነኝ ነት ወንድማችን ቴዲ ማለት ነው በጣም ያሳዘነኝ ወላ አንድ ወንድም አለኝ እውነት፣ አንድ ማለት ነው ግን በጣም ነው ያሳዘነኝ። እውነት፣ የእሱ ደግሞ አንድ ነው አሉ። ለቤቱ ደግሞ ብዙ መከራ ነው ያሳለፈው። የእሱ ታሪክ ሲሰማ በጣም ነው የሚያመው ማለት ነው። እውነት በጣም ነው ያሳዘነኝ። ብቻ አላውቅም እውነት እና እውነት፣ ሰው ግን ምን አይነት ጨካኝ ነው? የገዛ የገዛ ወገኑ የገዛ የገዛ የገዛ ስጋው እንደዚህ አይነት የሚያደርግ በሰው ሀገር፣ እንኳን በሰው ሀገር እኛ ወጥተን በሰላም እኮ እንገባለን። እውነት ግን ይሄ ልጅ የዚህ ልጅ ታሪክ ሲነገር ግን በጣም በጣም ነው ልብ የሚነካው እና የሚያመው ማለት ነው እውነት በጣም ነው ልብ የሚነካው። እንግዲህ አይታችኋል ማለት ነው። ብዙ አይነት ወሬ እየተወራ ነው። ግማሾቹ በሴት የመጣ ነው የተደባደቡት ይላሉ። ግማሾቹ ደግሞ በሚጠጡት በመጠጥ ነው በመጠጥ ነገር ነው የተደባደቡት ይላሉ። ራሳቸውን ነው የተጋጩት ይላሉ። ብዙ ነገር እየተናገሩ ነው ማለት ነው ግን ለምን ቆይ ለምን በሀገራችንም ይሄን አገራችን ላይ ይሄን መከራ ወቀሳ ይሄን ሁሉም ስቃይ አሳልፈን እንደገና ደግሞ የሰው ሀገር መተን በሰው ሀገር እኮ ህዝብ አንተገደልንም በሰው ሀገር ህዝብ እኮ የሳውዲ እኮ ሁሌ ሁሌ ሰው እንዲህ እየተገደሉ ነው ራስ በራስ ራስ በራስ ኢትዮጵያዎች ራስ በራስ እንደዚህ የተጨፋጨፋችሁ ነው እንደዚህ የተገደላችሁ ነው። ይሄ ልጅ ታሪክ ውስጥ ነገር በጣም ትሉ ብዙ ነገር ነው። የቤቱ አንድ ልጅ ናት። እናቱ ልጅ ትመጣልኛለች ብላ በጉጉት የጠበቀች ነው። አንድ ልጅዋ ፍሬ እና አንድ ልጅ አስረክባ ማለት ነው፣ ግን ይመጣልኛል ብላ የኔም ልጅም ሊመጣ ነው ትንሽ ነው የቀረው ብላ ታስባለች። በዛ ላይ ደግሞ ልጅ አልወለደም። ባለ ትዳር መሆኑ እናውቃለን። ትዳር ነው፣ ባለ ትዳር ነው አሉ። አንዴ ደግሞ ተሚስቱ ተጣልቶ ነበረ፣ አሁን ታረቃ አላችሁ። ይላሉ ብዙ ነገር የተነፈሱ ነው። እንግዲህ ሰው ሲሞት ብዙ ነገር ነው የሚተነፍሰው፣ ብዙ ነገር ነው የሚያወጣው ማለት ነው። እና ይሄ ወንድማችን ገና ታዳጊ ገና በልቶ ያንጠገበ ሰርቶ ያንጠገበ ገና አይቶ ያንጠገበ ወንድማችን በእንደዚህ በገዛ እጁ ስጋ በገዛ እጁ በአገሩ ልጆች ተቀረጠፋ ማለት ነው። እንደዚህ ሳይሆኑ ሳያስቦ ማለት ነው፣ ሳያስቦ ምንም ነገር ሳያስቦ ማለት ነው። እውነት በጣም ያሳዝን። እኔ እንዲያው የቆየ መስሎ የነበረ እዛ አይቼው እንት ነው የመሲ ወንድም መሲ በፊት ወንድሟ እንግዲህ ብሬክስ ደግሞ አንዴ ወንድሙ ነው ትላላችሁ፣ አንዴ የአክስቱ ልጅ ነው ትላላችሁ፣ አንዴ ጓደኛው ነው ትላላችሁ። እዚህ ላይ ማለት ነው አንድ ኢትዮጵያ እስከሆነ ድረስ ወንድም፣ ጓደኛ፣ እህት፣ ዘመድ ተብሎ አያውቅም። ሁሉም አንድ ነው፣ ሁሉም ወንድም ነው፣ ሁሉም ዘመድ ነው፣ ሁሉም ሁሉም ስጋ ነው ማለት ነው። ምንም የሚለይበት ነገር የለም ማለት ነው እሱ ብዙ ነገር አሳልፈዋል። የአክስቶ ልጅ ነው ወንድም በለው። አንዳንድ ጓደኛ ጥሩ ጓደኛ ማለት ነው ከወንድም ይበልጣል ማለት ነው ከወንድም ማለት ነው። እና ደግሞ የወንድም የጓደኛ ሀዘን በጣም ይብሳል ማለት ነው። የጓደኛ ሀዘን በጣም አይወጣም፣ የፈለገ ነገር ቢሆን አይወጣም ማለት ነው። ብዙ አሳልፈዋል። ብዙ በባህር አቋርጦ ነበር። አብሮ ታስረዋል፣ ተብሬ ጋር ማለት ነው። አብሮ ነው የታሰሩት። ብዙ ችግር አይቶታል። በባህር አቋርጠው እንደመጡ እሱ ወደ ሳውዲ እንደሄደ ብሬክስ ደግሞ እዚህ ዱባይ እንደመጣ እንግዲህ ሁሉም ነገር እናውቃለን ማለት ነው። እና ይሄ ልጅ ብዙ ታሪክ ከኢትዮጵያ እንግዲህ አይታችኋል። ኢትዮጵያ የነበረበት መከራ የነበረበት እንግዲህ ኢትዮጵያ ብዙ ነገር አሳልፏል ኢትዮጵያ ውስጥ ኢትዮጵያ ሕዝቡ ማለት ነው እንዳለቀ አይታችኋል። እሱ ደግሞ ከዛ መከራ ተርፋለው ብሎ እንግዲህ አንድ ልጅ ነ ማለት ነው፣ ወደ ሰው ሀገር ተሰደደ ማለት ነው። የሰው ሀገር ተሰደደ እየሰራ ያለ እሱም የሚሰራውን የአረቦቹ ቡና ያፈላ። እውነት አያሳዝንም ግን ይህ ልጅ ሲገደል እውነት ብዙ መከራ ነው ግን አይተው ያሳለፈው። የአረቦቹ ቡና አፍልቶ እያቀረበ እሱንም በሱ ነበር የሚኖረው ማለት ነው። እንግዲህ ይህ ልጅ እንግዲህ ሳይሆነው ሞታለው ለው ብለው ሳያስበው ምንም ነገር ሳያይለው እንደዚህ በአጭር አስቀሩት ማለት ነው። እሱም በሰው ሀገር ሰው አደለም በአረቦቹ አደለም በማንም አደለም በገዛ በገዛ ሀገር ውስጥ ልጆች ማለት ነው በገዛ ሀገሩ ልጆች ምን አይነት ጨካኝ ነው? እንዴት ነው እሱ ላይ ጭቦ የምታነሱት? እንዴት ነው ጩቦ የይዛችሁ የምትዞሩት? ምን አይነት የሚለው ቢኖራችሁ ነው? እውነት አያሳዝናችሁም? ግን አያሳዝናችሁም? እውነት እንዴት ስትሆኑት ማለት ነው። እናቱ እኮ እየጠበቀች ነው እናቱ ይጠበቃል። እዚህ ደግሞ ለቤቱ አንድ ነው። እኔም አንድ ወንድም ስላለኝ እውነት በጣም ነው አልቻልኩ። እውነት በጣም ያሳዝነኝ ትናንትና እውነት ይህን ነገር ይጫወት ሳየው ማለት ነው። አንድ ቀን መስሌ ወንድሟ ሞቶ ነበረ የመሲ እንግዲህ እያስታወሰች ይሆናል ብዬ ይህኑ እንዲ ወንድሟ ብዬ አለፍኩት። ወላይ እንደዚህ ይሄ ትኩስ ነገር አዲስ መሆኑን አላወቅኩም በእውነት። እና በጣም ነው ወላይ ልብ የሚነካው የሚያሳዝነው ማለት ነው። እሱ አንደኛው አስረክበዋል፣ ተረክበዋል፣ ሄደዋል የማይመጣበት ሀገር ተሸኝተዋል ማለት ነው። ግን እናቱስ እናቱ ምን ትሁን? እውነት ያልፍልኛል ብላ ልጄም ደግሞ ከዚህ መከራ ከኢትዮጵያ ወቀሳ፣ ከዚህ መከራ እዛ ሄዶ ትንሽ አሚሮን ይስተካከልልኛል ብላ ያሸኘችውን እናቱ ማለት ነው። እናቱ እስቲ ምን ትላለች? ሚስቱ ውስጥ ባለቤት ውስጥ ባለቤቱም እኮ አልወለደች። አንድ ልጅ እንኳን ቢኖረው የሚያይበት አንድ ልጅ ቢኖረው እንኳን እናቱ እንኳን ትፈር ነበረ። ምንም እውነት እንትንም አትልም ነበር አይኑ የምታይበት አለኝ ብላ ትንሽ ተረጋጋ ነበር። ይሄ ልጅ እኮ ምንም በቃ ምንም ነገር ሳያስቀምጥ ነው። ራሱን እንደዚህ በአጭር ውስጥ በገዛ ስጋው በገዛ ስፍራው በገዛ በአገሩ ልጆች በገዛ ኢትዮጵያ ውስጥ እንዲህ የተቀረጠፈው ማለት ነው። እኖራለሁ ብሎ እያሰበ ልጅ እንዲያደርጉት እንዴት ነበረ። አይቼው ነበር ፊቱን እንትን ብሎ የሆነ በስራ ምክንያት ታውቃላችሁ አንዳንዴ ወንድ ልጅ ከቱ ይሰቃሉ ይበሳጫሉ ብዙ ነገር አለ ሴት ልጅ አንድ ሰርታችሁ ሰርታችሁ ካተሳካላችሁ ማለት ነው። ወንድ ልጅ በጣም ነው እውነት፣ በቃ እራሱን ለማጥፋት ይሞክራል። የወንድ ልጅ እውነት እንትን ማለት የለብንም ምክንያቱም ላይ ወንድ ልጅ ማለት ነው እውነት፣ በጣም ብዙ ችግር ነው የሚያሳልፉት፣ እንደዚህ ቻይ አይደለም። ሴት ልጅ ትችላለች ምንም ጠርጋ የሆነን ነገር ሰርታ ትኖራለች። ይሄ ልጅ እንግዲህ የአረቦቹ ያች ቡና ያፈላ ጥሩ ስራ ተሌላው ስራ የሚሻል አግኝቶ ያው የፊት ፈተና ስላየ ያልፍልኛል ብሎ የእናት የመጣ ቅም አለው ተዳሬንም ም ጥሩ እኖራለሁ ብሎ የአረቦቹ ቡና ያፈላ የኖረ ነበረ ማለት ነው። እሱንም እንግዲህ ተደባደቡበት አንድ የባረቂ ነው። ይሄ የሌለ ነገር አታውጡ። ልጁ ከሞተ በኋላ ይሄ የሌለ ነገር አትበርበት፣ አታራግቡ ወሬያችሁ ማለት ነው። ሳውሪ ውስጥ እናጣለን፣ በጣም ብዙ ችግር አለ። እውነት የሰው ውስጥ በጣም ብዛት በራስ በራሳቸው የምትቀኑት በሴት ምሁን፣ በምን ምሁን ተጠሙ። በሴት ምን ብላችሁ ነው የምትጣሉት? ሴት እኮ ነገ ከሄደች ነገ ትመጣለች፣ ወንድ ነገ ከሄደ ወንድ ይመጣል። ግን አንዴ የማይመጣው የሞተ ሰው ነው የማይመለሰው ማለት ነው። እና ማለት ነው እውነት በጣም ነው የሚያምረው ይህ ልጅ፣ እንግዲህ እኖራለሁ ብሎ ያስብ ነበረ። የእናቱን እኔ የእናቱ መጽናናት ይስጣት እና እናቱ ብቻ አላቅም፣ እናቱ ምን እንደምትል ልጄን ብላ እየጠበቀች ይህንን እንደዚህ ሲሄድ፣ እንግዲህ እናቱ ምን እንደምትል እናቱ ምን እንደምትላል የምትናገር ብቻ አላየውቅም። እውነት እናቱ መጽናናት ይስጣት። ግን የገዳዮቹ ግን እናንተ ገድለን እንቀመጣለን እንዳትሉ፣ ሳውዲ ውስጥ ህጉን የጠበቀ ነው። ሳውዲ ሰራ የጠበቀ ዝም ብለን እንለቀቃለን እሱም እንደገደላችሁ እናንተም እንደምትገደሉ ግን ወቀሳ ይደቅባችሁ እወቁት ማለት ነው። እወቁት። እወቁት። የገደለ ይገደል ተብሎ አይሳለሁ ምሽ እንደ ኢትዮጵያ እንደገደለ ተፈቶ ይወጣል። ሁለት ወር ሶስት ወር ተፈቶ ይወጣል የለም እንደ ኢትዮጵያ ተፈተን ዛሬ እንወጣለን እንተዋለን ብትሉ አይሆን ነገር ነው። አትወጡ፣ ማናቸውም አትወጡ። እናንተም እንደምትገደሉ እወቁ። ይህን የገደለ ደግሞ በጩቤ ጩቤ ይዛችሁ ነው የምዞሩት። ምን አይነት ጨካኝ የሚኖራችሁ ነው። ተሰው ሀገር አቋረጣችሁ፣ እናንተ የአገራችሁ አቅታችሁ፣ እንደገና የአገር ሰው የአገር ሰው ባዶ አድርጓችሁ፣ ድምጥማጥን አጥፍታችሁ፣ እንደገና የሰው ሀገር ጩቤ ይዛችሁ ትዞራላችሁ። እንዴስ ምን? ይሄ መንግስት እኮ ብዙ ነገር ነው የሚቀጣችሁ እናንተ። እንዴት ቢቀጣችሁ መኮ እኮ ምንም ምንም ማለት እንትን አይልበትም እንዴ ይገባዋል። ይሄ ሰውየው ማለት ነው፣ በሰው ሀገር እናንተ ጩቤና ሽጉጥ ይዛችሁ የምዞሩት የሰው ህይወት ማጥፋት። ምን አይነት አብራችሁ ጠጥታችሁ አብራችሁ በልታችሁ አብራችሁ ጠጥታችሁ ሰው ሲወጣ ሰው ወቅቶት ይወጣል። ሰው እንዴ ይሄ ልጃቸው ያሳዝናችሁ፣ ምናቸው አንጀቴ ነው የበላኝ። እውነት ደግሞ ለቤቱ አንድ ስለሆነ በቃ ማንም ስለሌለው በጣም አንጀቴ የበላኝ። እውነት እኔ እንጃ አላቅም ብቻ እኔ ሰው እንደምን እንደ ልንገራ ካብቻ ላቅ ነው እኔ ሰው ምን አይነት ጨካኝ ነው የመጣብን? እንዴ ሀገራችንን፣ እርያን የሰው ሀገር እርያን አሁን መጥፎ ጊዜ ነው የመጣብን ጊዜ ነው የመጣብን። እንግዲህ መጥፎ የመጨረሻ ጊዜ ነው መሰለኝ አለ። አሁን ትንሽ የተረጋጋ ሀገራችን ሰላሙን ይምጣልን ብለን እየለመን እናንተ በሰው ሀገር እንዲህ ሆናችሁ ወንድም ለወንድም ወገን ለወገን እንዴት ትሆናላችሁ? ኧረ በስሚ ላይ በጣም ነው የሚያሳፍር፣ በጣም ነው የሚያሳፍር። ገዳይ ግን ገድዬ እቀመጣለሁ እንዳትል። አንተም በሱ ቦታ እንደምትተካወቀው ማለት ነው። በአንተም በእሱ ለምን የእናቴ ልጅ አይሆንም? አንተም በሱ ቦታ ትተካለህ። ምንም እሷም እናት ልጇን አጥታ እናት ልጇን አንድ ልጇን አንድ ፍሬ ልጇን አስረክባ ማለት ነው። አንተ ግን ሰሪት ያኖራለሁ ማለት የለብህም ማለት ነው። ግን በጣም ጨካኝ ናችሁ ይህን ልጅ የገደላችሁት፣ በጣም ጨካኝ በጣም አረምኔ ፈጣሪ የስራችሁን ይስጣችሁ። ለምግብነት የሰው ሀገር የሀገር ባዶ አድርጋችሁ የሀገር ሲበቃችሁ መጥታችሁ በሰው ሀገር ትደባደባላችሁ። ወንድም ለወንድም እህት ለእህት ታባላላችሁ። ሳውዲ ሳውዲ እንኳን የወገኑ እንኳን የአገር ሰው እንኳን እንደዚህ አይነት ሰው የወገኑም እራሱ አይተውም ማለት ነው። መጥፎ እያደረገ ሰው ይቀጥላል። ትክክል፣ ኢትዮጵያ ውስጥ እንደዚህ አይነት ቢኖር ማንም እስካሁን አይሞትም ነበር። እና ቤተሰቦች ቪዲዮን አበዛባቸው መሰለኝ። በጣም ስሜታዊ የእውነት በጣም ነው ያሳዘነኝ ማለት ነው። ለቤተሰቦቹ መጽናናት ይስጣቸው። እናቱን እንግዲህ አለ እሱም እንግዲህ አላ ይወፍቀው ነፍሱን፣ አላ ይማረው በገነት፣ አላ ያኖርልን ወንድማችን። ምንም ማድረግ አይቻልም። አለ እያመጣብን በላይ አላ ያንሳልን። እንግዲህ በሌላ ቪዲዮ ደግሞ ልጆቹ ተይዞ እንድናይ የገዳዩ ገዳዩ ተይዞ እንድናይ ያው ይታወቃሉ። አለ ያሳየን በአይናችን ማለት ነው። እስከዛ ድረስ መልካም ጊዜ መልካም ቀን ይሁንላችሁ።